የሰው ልጅ የሕይወት ዘመኑን አጠናቆ የዱንያ ሕይወትን ሊሰናበት የመጨረሻው ምዕራፍ ላይ ሲደርስ ነፍሶችን ለማውጣት የተመደበው የሞት መልአክ ሟች ዘንድ ከመቅረቡ በፊት በርካታ ቁጥር ያላቸው መላእክት ሰልፍ ይዘው ሟቹ ዘንድ ይቀመጣሉ። ይህ የአሟሟት ሂደት በሁለት ይከፈላል፤ የሙእሚኖች ሞትና የካፊሮች ሞት። መጀመሪያ የሙእሚኖችን ሞትና የአሟሟት ሂደት እንመልከት። ሙእሚን የሞት አፋፍ ላይ ሲሆን የፊቶቻቸው ንጻት ልክ የፀሐይን ብርሃን የሚመስሉ ውብና ብዛታቸው አድማስን የሚሻገር መላእክት የጀነት ከፈንና እና የጀነት ሽቶ ይዘው እፊት ለፊቱ በሰልፍ ይሰለፋሉ። ሟችም መላእክቶችን በመመልከት ላይ ሳለ መለከል መውት ይመጣና በሟቹ ራስጌ ላይ ይቀመጣል። ከዚያም መለከል መውት በተረጋጋ ድምፅ አንቺ ንጹህዋ ነፍስ ሆይ ከጌታሽ ወደ ሆነው እዝነትና ውዴታ ውጪ ይላል። ያን ጊዜ በኩባያ እንደሚንጠባጠብ ውሃ ያህል ቀለል ባለ መልኩ ሩህ ትወጣና በመለከል መውት መዳፍ ላይ ታርፋለች። ይሁን እንጂ ለቅጽበት እንኳ ሩሃ በመለከል መውት እጅ ላይ ሳትቆይ የክብር መላእክቱ ይቀበሉትና ከጀነት ባመጡት ከፈል ላይ ሩሃን በማድረግ እጅጉን መዓዛው የሚያውደውን ሽቶ ይቀቧታል። ከዚያም መላእክቱ የተከበረችውን ሩህ ይዘው ህዋውን እየቆራረጡ ጉዞ ወደ ሰማየ ሰማያት ያቀናሉ። አንደኛ ሰማይ ላይ ሲደርሱም የዚያ ሰማይ ነዋሪ የሆኑ መላእክትም ይህች ውብ ነፍስ የማን ናት? በማለት አጃቢዎቹን ይጠይቃሉ። አጃቢ መላእክትም የእገሌ ነፍስ ናት በማለት ሟችን በመልካም ስሙ ያወሱታል። ከዚያም የሰማያት ነዋሪዎችን መላእክት በመልካም አካል ውስጥ የነበርሽው መልካሚቱ ነፍስ ሆይ እንኳን ደህና መጣሽ፣ ምስጉን ስትሆኝ ግቢ፣ አብሽሪ ጀነት ተዘጋጅቶልሻል፣ ጌታሽም ባንቺ የማይቆጣ ሲሆን እየጠበቀሽ ነው በማለት ያበሰሯታል። በዚህ ሁኔታ የሰማያቱን ደጃፍ በተሻገሩ ቁጥር ጠያቂ መላእክቶች እየጠየቁ አጃቢዎችም እየመለሱ ሰባቱን የሰማያት መንደር ካጠናቀቁ በኋላ ሰባተኛው ሰማይ ላይ ይቆማሉ። አላህም የባሪያዬም መጽሐፍ በኢልዩን ጻፉለት፣ ሩሁንም ወደ ምድር መልሷት፣ እኔ የፈጠርኳቸው ከሷው ከምድር ነው፣ ወደ እርሷም ነው የምመልሳቸው፣ ከሷም ነው እምቀሰቀሳቸው ይላል ከዚያም ሟች ከተቀበረ በኋላ ሩሁን መላእክቱ ይዘው ወደ ምድር በመውረድ በሟች ጀሰድ ወይም ሰውነት ውስጥ ያስገቧታል። ከዚያም ሩሁ በሰውነቱ ከተዋሃደች በኋላ ሁለት መላእክት ይመጣሉ። እነዚያ መላእክቶች የድምፃቸው ኃይል ልክ እንደ ሰማይ ነጎድጓድ ያስደነግጣል። ዓይኖቻቸውም የመብረቅ ብልጭታ ይመስላሉ። የፊታቸው ጥቁረት ብዛት ወደ ሰማያዊነት ያደላል። ሁለቱም ትላልቅ የብረት መዶሻዎችን ይዘዋል። የምድር ላይ ፍጥረታት በአጠቃላይ ቢሰበሰቡ አንዱን መዶሻ እንኳን ማንሳት አይቻላቸውም። ልክ ቀብሩ ውስጥ እንደገቡ ሟቹን ይቀሰቅሱታል። ሟች ቀብር ውስጥ ከመግባቱና ከመከፈኑ በፊት ልክ እንደ ሞተ አንድ ፈርጣማ ሰውነት ያለው ሰው ከሟቹ ራስጌ በመሆን የሟችን የከፈን ስነ ስርዓት ይጠባበቅ ነበር። የሟች ቤተሰብ ልክ ሟችን መከፈን ሲጀምሩ ይህ ፈርጣማ ሰውነት ያለው ሰው ከሟቹ ሰውነት ላይ በመለጠፍ በሟችና በከፈኑ መካከል ሆኖ አብሮ ይገነዛል። ይህ ሁሉ ሲሆን ገናዦቹ ይህንን የሚያውቁት ነገር የለም። በዚህ ሁኔታ ሟች ከማያውቀው ፍጥረት ጋር አብሮ ይከፈንና ወደ ቀብሩ አብሮት በመግባት ይህ ሰው ከሟቹ ጋር በላዩ አፈር ይመለስበታል ይህን ጊዜ ነው እንግዲህ መላእክቶቹ ሟችን ሊጠይቁት ሲሉ አብሮት ያለውን ሰው ያገኙትና ከሟች ጋር ሊያላቅቁት ሲሞክሩ አይቻላቸውም። ሰውየውም ለመላእክቶቹ ጓደኛዬ ነው ወዳጄ ነው እሱም በሚመለከቱ ጉዳዮች ላይ ሁላ ጣልቃ የመግባት ግዴታ አለብኝ ከጌታችሁ ዘንድ እሱን ለመጠየቅ ታዛችሁ የመጣችሁ እንደሆን የጌታችሁን ትዕዛዝ ፈጽሙ፣ ጠይቁትም። እኔ ግን ጀነት እስካስገባው ድረስ በፍጹም ብቻውን አልተውም ይላቸዋል። ከዚያም ፈርጣማው ሰው ቀጠል አድርጎ ግራ ወደ ተጋባው ሟች ዞር በማለት አብሽር፣ እኔ ቁርአን ነኝ። አዎን እኔ ማለት አንዳንዴ ጮክ እያልክ የምትቀራኝ አንዳንዴም በዝግታ የምትቀራኝ ቁርአን ነኝ። አብሽር አትፍራ፣ ከእነዚህ መላእክት ጥያቄዎች በኋላ አንተ ላይ ጭንቀት የሚባል ነገር የለብህም ይለዋል። ከዚያም መላእክቶቹ ሟችን ያስቀምጡትና ከሰማይ ነጎድጓድ በላይ በሚያስደነግጠው ድምፃቸው እንዲህ ይሉታል። አንተ ሰው ሆይ ዱንያህን አጠናቀህ ወደ መመለሻህ መጥታሃል። እንግዲህ ንገረን ማን ነው ጌታ? ምንድን ነው ሃይማኖትህ? ማነስ ነው ነቢይህ? ይህን ጊዜ አላህም ለሟቹ ያግራራለትና ጌታዬ አላህ ነው፣ ሃይማኖት የሚስላም ነው፣ ነቢዬም ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ይላል። ይህን ጊዜ አጥንቶቹ ከመገጣጠሚያቸው እስኪለያዩና ጡንቻዎቹ እስኪናጉ ድረስ በከፍተኛ ሁኔታ መላእክቶቹ ሲጮሁበት ራሱን ስቶ ከተቀመጠበት ይወድቃል። መላእክቶቹም ዳግም ይቀሰቅሱትና አንተ ሰው ስለምትለው ነገር በሚገባ አረጋግጥ ይሉታል። ይህን ጊዜ አላህ በሱረቱ ኢብራሂም አላህ እነዚያን ያመኑትን በቅርቢቱም ሕይወት በመጨረሻዪቱም በመቃብር በተረጋገጠው ቃል ላይ ያረጋጋቸዋል ከሃዲዎችንም አላህ ያሳስታቸዋል፣ አላህም የሚሻውን ይሠራል። እንዲህ ብሎ ቃል በገባው መሠረት አላህ ይህን ሟች ያረጋጋውና ጽናቱን ሲያበረታለት ሟችን በሙሉ ድፍረት ከጌታዬ ሌላን የሆነ አካል እንዲይዝ ትዝቱብኝ ያላችሁን፣ እኔ ከአላህ ሌላ አምላክ አለመኖሩን እመሰክራለሁ። አላህ የኔም የእናንተም ብሎም የፍጥረታት ሁሉ አምላክ ነው። ሙሐመድ ሰለላሁ አለይህ ወሰለም ነቢዬ ናቸው፣ ሃይማኖት የሚስላም ነው ይላቸዋል። ዳግም በከፍተኛ ኃይል እየጮሁበት ጥያቄውን አብራርቶ እንዲመልስ ያዙታል። ሟችም ጌታዬ አላህ ነው፣ ያ ሰማያትንና ምድርን የፈጠረው እሱን ብቻ ነበር ስገዛ የነበርኩት፣ በሱ ላይም ሌላን አካል አላጋራሁም። እኔ ከእሱ ሌላ ጌታ አላውቅም። ከጌታዬ ልታዘነብሉኝ ትፈልጋላችሁን? አሁን ጌታ የአላህ ነው ያ ከሱ ሌላ ቢጤ የሌለው በማለት ይመልስላቸዋል። ይህንን ሶስት ጊዜ በመመለስ ካረጋገጠላቸው በኋላ ሁለቱ መላእክት ለሱ ይተናነሱለታል። እንዲህም በማለት ያበስሩታል፤ እውነት ተናግረሃል፣ ጽድቅ ፈጽመሃል። አብሽር፣ ከኋላህ ጀነትና የአላህ አክብሮት ይጠብቀሃል። ከዚያም መላእክቶቹ ትተው ይወጣሉ። ሟች ያለበትም ቀብር አይኑ እስከሚያይበት ርቀት ድረስ ይሰፋለታል። ከዚያም የጀነት በር ይከፈተለታል። ልክ በሩ እንደተከፈተ የጀነት መዓዛ ወደ ቀብሩ ይገባና ቀብሩን ያውደዋል። ሟች ይህን ሲመለከት እድለኝነቱንና መዳኑን በማረጋገጥ ምስጋና ለአላህ ያደርሳል። በመጨረሻም ከጀነት የሆነን ፍራሽ በማምጣት ያነጥፉለትና ራስጌው ላይና እግርጌው ላይ ኑር በመለኮስ ቦታውን አሸብርቀውለት ሟቹን ያስተኙታል። ሟች ፍራሹ ላይ ጋደም ብሎ ሳለ ቀዝቀዝ ያለች ንፋስ ተነፍስና እሷን ሲያሸት እንቅልፍ ይወስደዋል። ከዚያም መላእክት የሙሽራ እንቅልፍተኛ፣ ዓይንህም ይርጋ፣ በአንተ ላይ ሐሳብም ጭንቀትም የለብህም፣ የጌታህ ቀጠሮ ቂያማ በደረሰ ጊዜ ጀነት ትገባለህ ይሉታል እጅግ የሚያውድ መዓዛም ራስጌው ላይ ይመጣና አብሽር እኔ መልካም ስራህ ነኝ አላህ ከዚህ መስሎኝ ነው ብቻህን እንዳት ቦዝን መጥቻለሁ ደስተኛ ሁነህተኛ ተኛ መልካም መመለሻን ተመልሰሃል ይለውና ይበራል ነገር ግን ሟቹ ሙዕሚን ያልሆነና ካሀዲ የሆነ እንደሆን የመሞቻ ወቅት በደረሰ ጊዜ መላእክት ልክ ለሙእሚኑ እንደተሰበሰቡ ሁላ ለካፊሩም ይሰበሰባሉ። ይሁን እንጂ የአሰባሰባቸው ሁኔታ እጅጉን ይለያያል። በመጀመሪያ ሟቹ መለከል መውትም በጣም በአስፈሪ እና በዘግናኝ ሁኔታ ይመለከተዋል። የቅጣት ፈጻሚ መላእክቶችም ፊቶቻቸው እጅጉን ጥቁሩ እና በሚያስፈራ ሁኔታ ከጀሐንም የእሳት ከፈን እና የእሳት መገነዣ ይዘውለት ፊት ለፊቱ ይሰለፋሉ ከዚያም መለከል መውት ወደ ሟቹ ጠጋ በማለት ራስ ጌው ላይ ይቀመጣል። ከፊቱ የአላህ ቁጣ እንደሚጠብቀው አበስሮት ጀሐንም ላይ መቀመጫውን በግልጽ ያሳየዋል። ከዚያም መለከል መውት አንቺ ፀያፊቱ ነፍስ ሆይ ውጪ፣ ከጌታሽ የሆነ ቁጣና እርግማንም ይጠብቅሻል ይላል። በዚህ ሁኔታ ሟች መለከል መውትን ሲያየው በከፍተኛ ሁኔታ ይወራጫል፣ ራሱን ከቁጥጥር ውጪ ያደርጋል። መላእክት ከፊትና ከጀርባው በጣሙን ይደበድቡታል። ያን ጊዜ መሸሻ የለውምና ለሁኔታው እጅ ይሰጣል። አፉን እየከፈተና የተለያዩ ቅዠት የሚመስሉ ንግግሮችን በማውራት መራራውን የሞትን ጣር መቅመስ ይጀምራል። ፊት ለፊቱ የሚከሰተውን ያያል፣ ግና ምን እንደሚከሰት አያውቅም። ከአጠገቡ የሚወራውን ይሰማል፣ ይሁን እንጂ ምላሽ መስጠት አይችልም። የሞጣሩ እጅጉን መበርታት ሲጀምርበት፣ የልቡ ምት መናጋት ይጀምራል። አንድ ጊዜ ይጮሃል፣ ትንሽ ቆይቶ ያንኰራፋል። ይህን የጣር ሕመም ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ሲገልጹት በአንድ ሰው በመቀመጫው እሾክ ተጨምሮ በአፉ ሲጎተት የሚያመውን ያህል ሟች ጣር ላይ ያመዋል ብለዋል። ከብዙ ሥቃይ በኋላ ሩሁ ከጀሰዱ ተቦጭቃ ትወጣና መላእክቱ ባዘጋጁት በጀሃነም ከፈን ይዘዋት ጉዞ ወደ ሰማያት ያቀናሉ። ሰማይ ከመድረሳቸው በፊትም በመንገዳቸው ያገኙት መላእክት ሁሉ ይህች ጸያፍ ነፍስ የማን ናት በማለት ሲጠይቁ፣ አጃቢ መላእክቱም የእገሌ ነፍስ ናት በማለት በብልሹ ስሙ ያወሱታል። በዚህ ሁኔታ ብዙ ወደ ላይ ከተጓዙ በኋላ ሰማ አዱንያ ወይም የቅርቢቱ ሰማይ ላይ ሲደርሱ ያንኳኳሉ። ነገር ግን ሰማዩ አይከፈትም። ከዚያም አላህ መጽሐፉን በስጅን ወይም በመሬት ውስጥ በዝቅተኛው ስፍራ ወደ ታች ሰባተኛው መሬት ላይ ጻፉለት ይላል። ያን ጊዜ መላእክቱ በከፍተኛ ኃይል ይህችን ከሃዲ ነፍስ ወደ ታች ይወረውሯታል። ነፍሷም እየተምዘገዘገች መሬት ላይ አርፋ በመጣችበት ፍጥነት ወደ ውስጥ ዘልቃ ትገባለች። መላእክቱም የዚህን ሰው መጽሐፍ በስጂን ከከተቡለት በኋላ ነፍሱን ይዘው ወደ አንደኛው ምድር እኛ ወዳለንበት ያመጧትና ሬሳው ጎን ያኖሯታል። የሟች ቤተሰብ ቀባሪ ሬሳውን ይዘው ቀብር ቦታ ሲሄዱ ነፍሷም ዋ ጥፋቴ፣ የት ነው የሚወስዱኝ? እያለች ትከተላለች። ከዚያም የእሳት ጨፌ በሆነው ቀብር ውስጥ ሬሳውን ሲያስገቡት ለጥያቄ የተመደቡት መላእክት ብቅ ይላሉ። ለሙዕሚኑ ሟች እንደዛ በሚያስፈራ ሁኔታ የሚመጡ መላእክት ለካፊሩ ሲሆን ምን ያህል ሊያስፈሩ እንደሚችሉ ግምቱን ለአድማጭ ተዋለሁ። መላእክቱ ሟቹን ያስቀምጡትና በከፍተኛ ድምፅ ጌታህ ማን ነው ብለው ይጮሁበታል። ሟቹም ሃ ሃ አላውቅም ይላል። መላእክቱም ሃይማኖትህ ምንድነው ይሉታል። ሟቹም ሀ ሀ አላውቅም ይላል። መላእክቱም ያ ወደ እናንተ የተላከው ሰውዬ ማን ነው ይሉታል። ሟችም ሃ ሃ አላውቅም ይላል። ያን ጊዜ ከወደ ላይ በኩል ባሪያዬ ውሸት ተናገረ፣ ከእሳት የሆነም ፍራሽ አንጥፉለት የጀሃነምንም በር ክፈቱለት የሚል ድምፅ ይመጣል። ቃሉም ተፈጻሚ ይሆናል። የእሳት በር ልክ ሲከፈት የጀሃነም ወላፈኗ ወደ ቀብሩ መትመም ይጀምራል። ሰውነቱም እስኪጨፈለቅ ድረስ ቀብሩም ያጣብቀዋል። በመጨረሻም አንድ በጣም የሚያስጠላ ልብሱ የቆሸሸና ሰውነቱ የሚገማ ሰውዬ መጥቶ ከጎኑ ቁጭ በማለት በሚያስጠላ ነገር አበስርሃለሁ ዛሬ ያይዛትብህ የነበረው ቀነህ ነው ይለዋል። ሟችም ማናህ አንተ በፊትህ ጥሩ ነገር አይነበብብህም ይለዋል። ሰውየውም እኔ ያ ዱኒያ ላይ የተሠራ የነበረው መጥፎ ሥራህ ነኝ ይለዋል። ያን ጊዜ ሟችም ጌታዬ፣ ቅያማን አታቁማት፣ ቅያማን አታድርሳት ማለት ይጀምራል። በመጨረሻም ማየትም ሆነ መስማት የማይችል አንድ ፍጥረት ቀብሩ ውስጥ በጣም ግዙፍ የሆነ የብረት መዶሻ ይዞ ይገባል። በዚያ መዶሻ ተራራ ቢመታበት ተራራው በቅጽበት ወደ ብናኝነት ይቀየር ነበር። በዚያ መዶሻ አንድ ጊዜ ሟችን በኃይል ሲመታው ከምዕራብ ጫፍ እስከ ምስራቅ ጫፍ ያለ ፍጥረታት ሁሉ የመዶሻውን ድምፅ ይሰማል፣ ሰውና ጅን ሲቀሩ። ሟችም በመዶሻው አንድ ጊዜ ሲመታ ወዲያው እንደ ብናኛ ፈር ብትንትኑ ይወጣል። ከዚያም ሩሁት መለስና ዳግም ይመታል። በዚህ ሁኔታ ሟች እስከ ዕለተ ቂያማ ድረስ ቅጣቱን ሲቀጣ ይቆያል። አላህ ከዚህ አይነት አሟሟት ይጠብቀን።